ፍቅር ሰላም በዩ እንጂ ማለት ፍቅር ፍቅር ሆነች እ ዛሬም ካሜራ ይዘን የመጣው ምን ልትለኝ ነው? እሺ ማለት ነገር ነው። ምንድን ነው ከኔ የምትፈልገው? ስለፈጠረሽ በእውነት አይ ግልጹን ተናገሪ ነው ያለው። እሺ ላውራ ለምን አይደለም ምን ጉዳይ አለኝ ነኝ። እሺ አንዴ እኔ በጣም እውነት በጣም ቆይ ምንድን ነው ችግርሽ? ና አላዛር ምን አይነት እውነትም በልቶም ከሆነ ካልሆነም ደግሞ እስኪ ምን አይነት ፊሊንግ ነው የሚፈጠረው የሚለውን እኔ በግሌ ራሴ ማየት ፈለኩኝ። እና ያን ነገር በምክንያት ነው ማሜሄደችው ማሜሄደችውማ አንተ ምርም ሴት ገንዘብ በልተህ እንዲህ መስሏት ነው የሄደችው እኮ እንደዚያ ሆኗል። ታዲያ አልሆነ እና ባልሆነ ነገር እንዴት ነው እንደዚህ አይነት ነገር የምታደርገው? እሷ ሰላም፣ እንዴት ናችሁ? ድና የተከበራችሁ የኛ ቤተሰቦች ሰሞኑን እንግዲህ እንዳያችሁት ብዙ ነገሮች የተፈጠሩ ነው በጣም ብዙ ብዙ ነገሮች ተፈጥሯዋል እና እቺ የምትመለከቷት ልጅ ሀና ሳቶም ፍቅር ትባላለች። ፍቅር ማለት የኔ አብሮ አደግ ጓደኛ ነች። እና ሰሞኑን ይሄ ሁሉ ነገር ሲፈጠር የነበረው በእኔ ምክንያት ነው። እኔ ነኝ ይህን ሁሉ ነገር ያረኩት። ይህን ሁሉ ነገር ደግሞ ያረኩበት የራሴ የሆነ ምክንያት አለኝ። ምክንያቴ ምንድን ነው ካላችሁኝ፣ በጣም ብዙ ሰዎች በውስጥ የጻፋችሁልኝ ነበር። አላዛር እንደዚህ እንደዚህ የተባለ ነው እንዲ እንዲ እንዲህ አርጓል ገንዘብ በልቷል የሚባሉ ወሬዎች በጣም በዙ እና እውነት እላችኋለሁ፣ ከአንድም አስር ምናምን የሚደርስ ሰው እንዲህ ሲለኝ ይህ ነገር ምንድን ነው፣ እስኪ እውነት ነው እንዴ፣ እስኪ እኔ በራሴ መንገድ ቀይሬ ላውራ እና እንዲህ ልጠይቅ ብዬ እችን ጓደኛዬን እንድትተባበረኝ አድርጌ አላዛርም ፕራንክ ላድርገው ብዬ አስቤ ነበር ይህን ሁሉ ነገር ያረኩት። ነገሩ ደግሞ ተጋጋለና ወደ ማይሆን ደረጃ ደረሰ። ትላንት እንዳያችሁት ማሚ ተናዳ ልጅ አይደለም ማሻፈር ከይም ብላ ትተው ወደ ሐዋሳ ሄዳለች። እኔም ስደውልላት ስልክ ያነሳችልኝ አይደለም፣ በቃ በጣም ማሚዬም ከፍቷታል። እኔ ይሄ ሁሉ ነገር ይፈጠራል ብዬ አልነበረም ይህን ሁሉ ያደረኩት፣ ግን ያው ነገሮች ተጋጋሉና ወደ ማየን ደረጃ ደረሱ። ያው ዛሬ እውነታውን ለነግረው አላዛርን ጠርቼዋለሁ። እሱም መጣሁ ብሎኝ ይኸው ሰፈር ኢንትሮ ገብቼ ልጠብቅ ብዬ ነው የጠበኩ ያለሁት እቺ የምታዩት ልጅ እንግዲህ ሀና ሳትሆን ፍቅር ትባላለች። እውነቱን አንቺም አውሪያቸው ስ እሺ። እንግዲህ ሀና በሚል ቪዲዮ ሰርቼ አይታችኋል፣ ሁላችሁም እየተቀባበላችሁ ብዙ ነገር ተብሏል። እኔ ይህንን ቪዲዮ የሰራሁበት ምክንያት ምንቴ ጓደኛዬ ነው፣ እና እንደዚህ እንደዚህ አላዛር እንደዚህ እንደዚህ እየተባለ ነው። እስቲ የእሱን የምር እንደዚህ ቢመጣ ምንድን ነው የሚሆነው፣ ምላሽ ኦዲንስ ውስጥ ምንድን ነው የሚያደርገው? የሚለውን ነገር እኔ እና አላዛርም ፕራንክ እናድርገዋለን ከዛ እሺ ብዬ የፕራንክ ቪዲዮ ሰራን ማለት ነው። ግን እኛ ከጠበቅነው በላይ ነገሩ ሲሪየስ ሆኖ ማሚን በጣም ተናዳ ከአላዛር ጋር ተጣልታ ምናም ነገር ወደ ሐዋሳ ተመልሳለች። ስለዚህ አላዛርም በጣም እንትን ተናዶ ነው ያለው። ስለዚህ ያው ጠርተነው ነገሩን ቀስ ብለን ልናስረዳው ዛሬ ከምንቴ ጋር መጥተናል። እንግዲህ የሚሆነውን ነገር ምላሹን ሁላችንም አብረን የምናየው ነው የሚሆነው ማሚንም እንደ ምንክሳት ተስፋ አደርጋለሁኝ ፍራንክ መሆኑን ስታቅ እሷም እንደዚህ አይነት ወሬዎች ስትሰማ እንትን እንዳትል ነው ይህን ቪዲዮ የሰራነው። ስለዚህ አብራችሁን ቆዩ። ግን ስሜ ፍቅር ነው እና በዚሁ አጋጣሚ አንድ ልላችሁ የምፈልገው ነገር አለ። በውስጥ የጻፋችሁልኝ ሰዎች እንደ ሀሳብ ያው ሌላም ነገር ቢፈጠር እናንተ ይህን ነገር የምትሉት ያው ቤተሰባዊ እውነት አጥቅቷችሁ እንደሆነ አውቃለሁ። ግን ማንም ሰው የራሱ የሆነ ሕይወት አለው እና ስላላዛር ያለፈ ሕይወት ደግሞ እንደዚህ ነው እንደዛ ነው ምናምን ብላችሁ የምታወሩ ብዙ ሰዎች አላችሁ። ቲክቶክ ላይ እየቆራረጣችሁ የምትዘቀዝቁት ምናምን ፎቶ ተዘቅዝቆ የምትሰሩት ስራ ምናምን ብዙ ነገር ነው ማየው እና ብዙ ነገር ይላክልኛል እና ምንም እሱ አይታችሁት እንደሆነ ሰሞኑን በተፈጠረው ነገር እኔ በጣም ነው የኮረውበት። ለምን በራሱ ሙሉ በሙሉ እርግጠኛ ነው። በቃ ሰው እንደዚህ ቢያወራ እንደዛ ቢያወራ ምንም ምንም የሚመጣ ነገር የለም። በዚህ አጋጣሚ እኔ ላሳውቃችሁ የፈለግሁት ነገር አንደኛ፣ በጣም ብዙ ነገር ተብሏል። እኔ ራሱ እንዴ ይህ ነገር ምንድን ነው ብዬ ከራሴ ጋር ወደ መጋጨት ደርሼ ነበር እና ግን በቃ ስለ ሰው ስላለፈ ህይወትም ሆነ ስለሚመጣ ህይወትም ሆነ በዚህ ልኩ እንደዚህ አይደረግም። በቃ በተለይ ያልተፈጠረን ነገር ደግሞ ተፈጥሯል፣ እንዲህ አድርጓል እያላችሁ የምታወሩ ሰዎች ከዚህ ድርጊታችሁ ተቆጠቡ። ላለው እንግዲህ አልአዛርን ጠርቼዋለሁ፣ ቅድምም ነግሬያቸዋለሁ። የጠበቅ ነው ነው ይምጣና ደግሞ የሚፈጠረውን አንድ ላይ እንከታተል። አልአዛር መጥቶ እንደዚህ ነው። እኔ በጣም ፈርቻለሁ። የምር የተፈጠረው ነገር አስደንግጦኛል። በተለይ ማሚ ከሄደች በኋላ ያለው ነገር በጣም አስደንግጦኛልና እስኪ አልአዛር መጥቶ እንዲ እንዲህ ፕራንክ ነው ያደረግኩ ምናምን ብለው ምን ሚል ይመስላችኋል? የምር እየደነገጥኩ ነው እኔ እንዳይመታኝ ሁላ የፈረው ነው። አንቺንማ እንደዛ አልቀሰሽ ጉድሽ ነው የሚፈለው እና ከምንም በላይ ያው እንደምታውቁት አላዛር በእናቱ ቀልድ አያውቅም እና እኔ ያረኩት ነገር ደግሞ ከማሚ ጋር ትንሽ አጋጅቷቸዋል። ቢሆንም ደግሞ ያው ማሚን እኔ እግሯ ላይ ድፍት ብዬም ቢሆን ይቅርታ እንድታደርግልኝ ጠይቃለሁ። በዚህ አጋጣሚ ያው እሱ ፕራንክ እንደሆነ ስትሰማ እሱ ምንም እንዳላረገ ትረዳለች። ግን እኔን ደግሞ እንጃ እንጃ እንጃ እንጃ ብቻ ሰው የምታደርገኝ አይመስለኝም። እና ብቻ ያው አንዳንዴ ምንድን ነው እኔ ላሳይ የፈለኩት እስኪ የእውነት እንዳይነት ነገር ቢመጣ ምንድን ነው የሚፈጠረው የሚለውን ነው እንጂ ለአንጸባርቅ የፈለኩት ሌላ ነገር እንደማይሆን ለማሚም ቀጥታ ያው በካሜራ ባይሆንም ግሯ ስር ድፍት ብዬ አስረዳታለሁ ያው የእናት አንጀት ደግሞ እምቢ እንደማትለኝ ተስፋ አለኝ። ብቻ እስኪ ኤኒዌይስ አላዛር ይምጣና እኔ እንጃ ያው እሱ ፕራንክ ነው ብሎ በእንዲህ አይነት ነገር ይጠብቃል ብዬ አላስብም። እንደውም የሆነ ሰው ማልኮች ነው እችን ልጅማ የላካት ሰው አለ ሳትላክ እንደዚህ አትልም ምናምን እያለኝ ነበር እና ብቻ እኔ እንጃ ደንግጫለሁ ቤተሰቦች ምን ማድረግ እንዳለብኝ አላቅም። እናንተንም ያስከፏችሁ ሰዎች ካለ ይህም በማድረግ ያው ብዙ ያላዛር ደጋፊዎች ከጎኑ ቆማችሁ በአዘኑ ጊዜ የምታበረታቱት አይዞ በርታ፣ እኛ አለንን ለምትሉ ሰዎች እንዳላችሁ፣ የእሱ ስሜት እንደ ራሳችሁ ስሜት የሚሰማችሁ ሰዎች እንዳላችሁ አቃለሁ እና እናንተንም ይቅርታ ልጠይቃችሁ እፈልጋለሁ። ያው እንደዚህ ይሆናል ብዬ ቅድም ደጋግሜ ተናግሬያለሁ። እንደዚህ ይገናል እንደዚህ ይሆናል ብዬ አይደለም ይህን ነገር ያደረግኩት፣ ግን ደግሞ ያው ተፈጠረ ነገሮች እኛ ባሰብናቸው ናቸው መንገድ ሳይሆን ህይወት በፈቀደችልን መንገድ ነው ሌ ነው እና እንግዲህ አንዴ ተፈጥሯል ምንም ማድረግ አልችልም። አሁን ማድረግ የምችለው ነገር ቢኖር ነገሮችን እንዴት ነው ወደ ነበሩበት የምመልሰው የሚለውን ነው። እና ያለ ማድረግ ማረግ ደሞ ማረግ ያለብኝን ነገር ሁሉ አደርጋለሁ። እና ቆይ አይደል እንግዲህ ያው ቤተሰቦች መጣ፣ አውርቼ ሳልጨርስ መጣ። በጣም ብዙ ነገር ማለት ነበረብኝ፣ ግን ያው ደረሰ። እኔ በጣም እውነት በጣም ይቅርታ። አንቺ አስመሳይ ተው፣ እኔ ስታወቂ ዝም በይ፣ ዝም በይ፣ ዝም በይ። ይመቷል አላችን አላችን አላችን ሰላም ነው እንዴ? ፍቅር ሰላም በይው እንጂ። ማለት ፍቅር ፍቅር ሆነች፣ እ ፍቅር ሆነ ማለት አይደለችም፣ ስሟ ፍቅር ይባላል። ባውቃት፣ በእናትህ ምንቴ፣ በእናትህ የኔ እህት፣ እኔ አንድ ነገር ልንገርሽ። ምንድነው ከኔ የምትፈልገው? ስለፈጠረሽ በእውነት። አይ ግልጹን ተናገሪ። ቆይሽ ለአውራ ለምን አትረ፣ እሷን ተዋትና እኔን አውራኝ። እሺ አይደለም። ለምንድን ነው አንተም አውራ። ቆይ እሺ። ምን ጉዳይ አለኝ ከአንተ። አንዴ አንዴ እንዳውራ ፈቀደ። አይደለም። ቆይ እኔ በጣም እውነት በጣም ስላል። ቆይ ምንድን ነው ችግርሽ ከእኔ? እሷን ተዋትና እኔን አንዴ አውራኝ እስቲ። እውነት እውነት እናውራ እስቲ። በእናትሽ ያለውን ነገር እስቲ በግልጽ ነገሪ። ይኸው ዛሬም ካሜራ ይዘን የመጣው አይደል ምን ልትለኝ ነው በእናትህ? እሺ ስማ፣ እኔ ፍቱኝ። ለምን አፈቱኝም ስለፈ ምንድን ነው ቆይ፣ አንተ ምንድን ነው አካበድክ በጣም። ምንድን ነው ማለት ምንድን ነው ማለት አንተ? ቆይ፣ እያረጋችሁ ያላችሁት ነገር ቀልድ ነው እንዴ? ምን አደረግነውን? አይደለም እኮ የሌለ ነገር ማውራት ራሱ እኮ ስሜን ማጥፋት ነው። አለ እንዴ! እንዴ፣ ለምን አንቺ የት ታውቂኛለሽ እስቲ? አሁን እንደውም እስቲ፣ ማዘር የለችም እናውራ፣ ነይ። ለማታት ነው እንዴ? አይደለም፣ ምሬን እኮ ነው፣ ግራ ስለገባኝ ነው። ታውቂኛለሽ እውነት እኮ በታዲያ በስም ስለ አቦክሽን ታሪ ስለኔ እንደዚህ ብሎ ታወራ አይደለሽ? ነገር ነው ለምን ቆይ እሷን ለምን ምን ያን ምን ከሷ ጋር ነገር የለም። ጉዳዩ የኔ ስለሆነ እኮ ነው ምን አንድ ማሚ መሄዷ በቃ ማሚ አኩርፏ መሄዷ አንድ ነገር አለ። ሌላ የሆንኩ ነገር አለ። እንደዚህ አሁን አንተን ያን ነገር በምን ምክንያት ነው ማሚ ሄደችው? ማሚ ሄደችውማ አንተ የምርም የሴት ገንዘብ በልተህ እንዲህ መስሏዋት ነው ሄደችው። እኮ እንደዛ ሆኗል። ታዲያ አሉ ነው እና ባልሆነ ነገር እንዴት ነው እንደዚህ አይነት ነገር የምታደርገው? እሷ ማን ስለሆነች ነው? እኔ ያው አንድ ነገር ልንገርህ፣ እኮ እንድነግርህ እኮ የፈቀድክልኝ አይደለም ለዚህ ጉዳይ ማለት ነው። ዋጋ ትከፍያለች። እሱን ተው፣ አሁን እሱን ተውና ስማ። እኔ እራሱ መጥራት አልነበረም እንጂ ስማኝ፣ ቆይ አንዴ ስማኝ፣ ከመች መሰለ ቢያንስ ከአራት ከአምስት ቀን በፊት ምናምን ሳምንትም ያለፈው አለ፣ ስለአንተ እኔን በውስጥ የጠየቁኝ ነበር አልአዛር እንዲህ እንዲህ የሴት ገንዘብ በልቷል፣ እንዲህ እንዲህ አረብ ሀገር የሰራች ሴት ገንዘብ በልቷል ምናምን ምናምን ብሎ በውስጥ ብዙ ሰዎች ጻፉልኝ፣ ከአስር በላይ ሰዎች። ማን ያልነገርኩ ምን አገባቸው? ያገባቸዋል። አይ ነገሩን ሁን እኮ ነው ምለ ለእኔ ጻፉ። እኔ ቋቃሉ አደለስማኝ ይሄ ነገር አንተ ብቻ ምንም እኮ ተብያለሁ። ገባ አለ የሰው ልጅ ብዙ ነገር ያወራል። ለሰው ደግሞ ምንም አይነት መልስ መስጠ አያስፈልግም። ምክንያቱም እውነታው እኔ ጋ አለ። በላ ያለው ሰውዬ እኮ መጥቶ መጠየቅ ነው እንዳስረዳ እኮ አሁን እድል እየሰጠኝ አይደለም። ላውራ መጀመሪያ እድል ስጠኝ እና በተደጋጋሚ እንዲህ አይነት ነገር ሲበዛ ጊዜ ምን አሰብኩኝ እኔ በራሴ እስኪ ይህን ነገር አላዛር ምን አይነት እውነትም በልቶም ከሆነ ካልሆነም ደግሞ እስኪ ምን አይነት ፊሊንግ ነው የሚፈጠረው ሚለውን እኔ በግሌ ራሴ ማየት ፈለግኩኝ። ና እቺ ባይዜ እንደምታያት እንዳለችው ሀና አይደለም ስሟ፣ ፍቅር ነው ስሟ የእኔ አብሮ አደግ ጓደኛ ነች። ከሶስተኛ ክፍል ጀምሮ አብረን የተማርነው ቤት እዛ ሐዋሳ ምናምን ቤት ያውቋታል እና ጓደኛ ነች እሷ እንዳለች ስሟማ እና አደለም ከአረባ ጋርም ማደረ ከኳታር አደለም የመጣቸው። እኔ በቃ እንዲህ አይነት ሀሳቦች ሲበዙ እስኪ ፕራንክ ላድርገው ብዬ አጋጣሚ ስደውልኝ አዲስ አበባ መጥቻለሁ ምናምን ስትለኝ ይሄን አጋጣሚ እንጠቀመው እስኪ እንዲህ እንዲህ አንድ ጓደኛ ያለና ፕራንክ እናድርገው ብዬ እኔ የደረስኩት ድርሰት ነው። ምንት በእንደዚህ ነገር ይቀልዳል፣ በእንደዚህ ነገር ይቀልዳል። እንደው በእግዚአብሔር ይሄ እኮ ቃል አይደለም። ማለት ይምን እንደዚህ አይነት ፕራንክ አለ? በእናት ምንት ኢየሱስም ላይ የማይሆን ነገር በእናት አትሳቅም። እግዚአብሔር አንተ ራስህ እኔ ያልኳትን ነገር ብቻ ነው ያደረገችው። እሷ ምንም አሁን አንተ ያደረከው ነገር ልክ ነው። ይሄ ይፈጠራል ብያለ በጣም ምን ምታስደብረው እግዚአብሔርን፣ ከአንተ እንደዚህ አይነት ነገር አይጠበቅማ። ቆይ ተረጋጋ። እኔ ይሄ ይፈጠራል ብያ አይደለም ያረግኩት ነገሮችን እና አሁን ቅድም መግቢያው ላይ እንደተናገርኩት ቤተሰቦችንም ይቅርታ ጠይቄያለሁ። ማሚንም በዚህ አጋጣሚ ይቅርታ። እኔ ይሄ ይፈጠራል ብ አይደለም ያለው ሽኩሽታ፣ እንደዚህ አይነት ነገር እንዲኖር ስለማልፈልግ ቀጥታ ወደ ሚዲያ እናምጠው፣ ወደ ሚዲያ ቢመጣም ምንም እንደማይመጣ ሚያወሩ ሰዎች ይሄ በውሸት ስምህን የሚያወሩ ሰዎች እንዲያውቁት ስለፈለግኩ ይሄን ነገር ከራሴ ጋር ተማክሬ አድርጌዋለሁ። እኔ ባረኩት ነገር ውስጥ ደግሞ ያላሰብኳቸው ነገሮች ተፈጥረዋል። ከማሚ ጋር ተጋጅታ ለዛ ደግሞ ማሚን ያለችበትም ድረስ ሄጄ ቢሆን ይቅርታ እንደምጠይቃት ይኸው በቤተሰቦቼም ፊት የተናገርኩ ነው። አንተንም ይህ ይፈጠራል ብዬ አይደለም ወንድሜ። ካስቀየምኩ በጣም ይቅርታ። ኧረ በእናትህ የምሬን እኮ አይደለም፣ በጣም ነው። እግዚአብሔር ነው። እንደዚህ አይነት ማለት በዚህ ልክ ባይሆን ጥሩ ነው በቃ። እንዴ! ለገና ለገና ሰው አወራ ተብሎ የኔ ስሜትስ እንዴ! አሁን ማሚ ምን አይነት ስሜት እንዳለች አስበኸዋል? ምክንያቱም እሷ እንደዛ አድርግም ልጅ ያለች አንተ እንደዚህ ሲፈጠርባት ምን አይነት ስሜት ነው የሚሰማት? አሁን ያለችበት ሁኔታ ደግሞ ታውቃለህ። ልነግርሀት አይደለም ልነግርሀት ደውዬላን ነበር። ደጋግሜ ስልኬን አላነሳችኝም እኮ እሷ ተናዳለች። መቼ ታነሳለች? ለምን በዚህ ልክ ነገሮችን ታወሳስበዋለህ? በቃ የተባለ የተባለው አካል መቶ ይጠይቀኝ አለ። ላጠፋሁት ነገር ሁሉ ይቅርታ። አንችም ይቅርታ በይ። ይቅርታ ምንድን ነው እሺ አይደለም አስደንግጦኛ፣ ልቀድም ሰራው በዛ ነው። እና በጣም ይቅርታ እኔ በስም አውቀዋለሁ፣ ምንቴ ጓደኛ ነው እያለ ሲነግረኝ አውቀዋለሁ። እና እኔ እንደውም መጀመሪያ ላይ አልፈልግም፣ እንደዚህ ነገር አልሰራም ብዬው ነበረ። ከዛ ስሙ ይጠፋል፣ እንደዚህ አይነት ነገሮች አሉ ብሎ ያለውን ነገር ዲቴል አወረኝ። ከዛ በቃ ምን ችግር አለው ብተባበረው ብዬ እኔ እንደ ትብብር ነው እንደዚህ አይነት ነገር ውስጥ የገባሁት። ከዚህ በፊትም እንደዚህ አይነት ነገር አድርጌ አላውቅም። የሚዲያ ሰውም አይደለሁም ሲጀመር ማንም አያውቀኝም። እና እንደ መጀመሪያ እንደውም አልፈልግም ብዬ ነበረ። ከዛ በኋላ ያው ምንም ማድረግ አይቻልም ጓደኝነት ይበልጣል ብዬ ነው የመጣሁት እና ያው ዞሮ ዞሮ አላማው አንተን ለመርዳት ነው። ቢያስቀይምህም፣ ቢያስከፋህም ማሚን ቢያስቀይማትም አላማው አንተን ለመርዳት ነው፣ ያንተን ስም ለመጠበቅ ነው። እና ካስከፋንህ በጣም ይቅርታ። ያው ማሚንም ቢሆን ሐዋሳ ድረስ ሄደን ይቅርታ እንጠይቃታለን፣ ይቅርታ እጠይቃታለሁ። የመጣሁት ይሄ አሁን እዚህ ጋር ካሜራ ገጥሜ የመጣሁት ይሄ ነገር ያበላሸሁት እኔ ነኝ አይደል? ይሄን ነገር ለዚህ ደረጃ እንዲደርስ ያደረኩት እኔ ስለሆንኩኝ ቀጥታ እኔ አሁን ወደ ሐዋሳ ልሄድ ነው። ዛሬ ሐዋሳ ሄዳለሁ ማለት በቃ ማሚ ጋር ሐዋሳ ሄዳለሁ። ከዛ እንዲህ እንዲህ ልጅሽ እንደዚህ አላረገም፣ እኔ ያሰብኩት ሀሳብ ነው። ይህም ቪዲዮም እንደምታየው ተስፋ አረጋለሁ። ይህም ቪዲዮ ካየችውም በኋላ አሁን እና እሷ አንተም ቆመን ነው የሰራ ነው ያለ ነው ፕራንክ እንደሆነ ስትረዳው ልትናደር የምችለው በእኔ ነው። አንተ ላይ ያዘነችብህን ነገር ሁሉ ትተዋለች። አንሳት። ለምን ከእኔ ጋርም እኮ ትጣልታለች እኮ። በእናትህ ምን የሰራሁት ነገር እኮ በእናትህ አዛ እኮ ነው። ይቅርታ እንጠይቅ፣ እሺ? እንዴት ነው እሺ? አይደለም? አሁን እኮ ስልክ እያነሳችልኛል። እንዴት ነው እሺ? ቤት እንሂድ፣ እሺ? አይደለም? እንሂድ እንሂድ አይ ተያይዘን ሐዋሳ እንሂድ። እሷም አለች አንተም ተያይዘን እንሂድ ወደ ሐዋሳ። ለራሷ ጉዳይ ነው አዲስ አበባ የመጣችው እና አዲስ አበባ እኔ እንዳለው ስለምታውቅ እንዲህ ስትለኝ አጋጣሚ ልጠቀሙ ብዬ ነው። እና ወንድሜ ካስከፋን

ወይ አንቄ ገላታለሁ ወይ እራሴን አጠፋለሁ፣ እንጂ ሆን እንዳይነት ነገር ልብስ ያለበት አልሄድም ብዬ እንቢ ብዬ በስንት መከራ መሰለህ አሳምነውኝ ማለት ያለሁበት መቶ የሆነ ነገር ፊልም ላይ እኮ አሁን እኮ አሁን ይሄን ያዩ ፕሮዲስሮች ምናምን የሆነ ካስት ያደረጓታል። በጣም እኔ እንደውም የምር ትወጣዋለች ብዬ አላሰብኩም። ለምን እንዲህ አይነት ሚዲያ ላይ ምናምን በቃ ፎቶ ራሱ ፖስት አይነሱ አይደለችም እኔ ሳውቃት። ግን ይህም በጣም ነ አፍረተሽኛል ሰዓት እኳ እንግዲህ እኔ ኮ የምታመጣውን ታምጣ ብዬ ኮ ትቻታለሁ። እኔ ትቻታለሁ። እኔማ አሁን መተመታ ብዬ ቤቱን ማድርበት ሁላ በሰቀቀን ነበር ቁጭ ብዬ ነበረ። ንተ ግን መልካም ሰው ነው። በጣም ነበር ስንቴ መሰለ ልጅ እንዳይገለኝ እያልኩኝ አራሱ ምንም ጭራሽ ሴክም እያረገሽ አይደለም እኔ እኮ ባለፈው ሳቄውን ላይ የመጣ የተገናኘን ቀን ሳቄ ላይ አመልጠኝ እያለ ምናምን የተው። እኔ እራሱ እንዴት ነው? አሪፍ ነኝ። አሁን ይኸው የሚያሳስበው የእኛ ጉዳይ ሳይሆን የማሚ ጉዳይ ነው። እና ስለዚህ በተለይ ከአንተም በላይ በእኔ ነው የምታዝነው። ያው ለእኔ ያላትን ቦታ ታውቃለህ፣ ከድሮም እና እናቴ በዚህ ልኩ እንደዚህ እንድትሆኝ እኔ አልፈልግም የምር በጣም ይቅርታ በጣም በጣም ይቅርታ፣ ማምዬ ያው፣ አሁን እሱም ቢቢልም ቤት መምጣት አይቀርም። ዛሬ ይወጣለው፣ ወደ ከሳለ ይወጣለው፣ ወይ ደግሞ ነገ ጠዋት። አይ ሄድን፣ አብረን ነው የምንሄደው። ሄዳላ አሁ እንዴ፣ እዚህ እኔ ጋር እኔ ድረስ መጣ፣ እኔ ጋር መጣ። አስቀየም ተሰረለ አዛኝናት ደግሞ በስመ አብ ሳለቅስ እኮ አብራኝ ልታለቅስ ነበር። ማርያም እንዴት እንዳሳዘነች! በጣም ነው ያሳዘነች። ማሚ እውነት እኔ ራሱ መጥቼ አብሬያችሁ የምር የመጀመሪያ ቀን እኮ አለቀሰች በጣም ብዬ ነበር። አረ እናቴ እምባሽ አይገባንም፣ በጣም ይቅርታ። አልቅሳ ነው ይጠየቀችኝ እኮ፣ ልጄ እንዴት በዚህ ልክ ታዋርደኛለህ ብላ። አረ እናቴ እንደዚህ አይነት ነገር የለም አልቋት። ግን ለማንኛውም በጣም ማለት እንደዚህ አይነት ነገር ከዚህ በኋላ ባይለመድ ደስ ይለኝ ነው። አሁንም እኔንም ታቀኛለህ እና ደስ ይላል። አሁን አቅፍ አድርጋት እንጂ ኧረ፣ በጣም በጣም ነው ፍቅር እንግዲህ ቤተሰቦች። እኔ መስል ነበር ያው እንዳያችሁት ሁሉም ነገር እና ዛሬ ማሚ ጋ ሄዳለሁ ብዬሽ አስቤያለሁ። አላዛርም አብሬ ከሄዳለሁ ብሎኛል። ስለዚህ ሁላችንም አንድ ላይ ሆነን ማሚ ጋ ሄደን ይቅርታ እየጠየቅናት እግሯ ስር እንዲድፍት ብዬ ያው አጨክንብኝማ ትጨክንብኝ አለች። ማሚ እንደምትወጂኝ አውቃለሁ። ይህም ቪዲዮ እንደምታይም አውቃለሁ። እዚህም ይቅርታ ብዬሻለሁ። መጥቼም ይቅርታ እንደምጠይቅሽ የተናገርኩ ነው። ብቻ ያው እኔ ፈጠራል ብዬ አይደለም ተፈጥሯል ከተፈጠረ በኋላ ደግሞ የተፈጠረውን ነገር ማሰብ ሳይሆን ወደ መፍትሄው ነው። በቃ እሸኒድ